ኤርትራ ነፃ ሀገር ትሆናለች በኋላዊም በሰላም ትኖራለች ብለው አይደለም። ሓደ ካብ ልብሶች የውሃ መነሻ የሆኑት ሀገራት ካልተበጠበጡና ሰላም ካላጡ በስተቀር ይህን ውሃ እኛ እንቆጣጠረውም፣ የሚል የጸላ መለካ ናገ ፖለቲከኞች ለምን አመለካከት ያዙ የሚለው ግን ለእኛ የተነገረን ኤርትራ እንደ ሀገር ጠንክራ ሀገር ሆና ትቀጥላለች ተብሎ ሳይሆን የአሻጥር የተሰራውና ኤርትራ የተገነጠረችው የሆነውን ማየት በቂ እኮ ነው። አሁን ላይ ያለው ሰው ጤነኛ ቢሆን አድጋለች ከሆነ አድጋለች ብላችሁም አትነግሩ አላደገችም ከሆነ አላደገችም። እሺ ተውት፣ ትደግ አትደግ። ሌላ ጉደን መሳሪያ እንደምትመጣ በዛ ባንዲራ ተጠቅልሎ እኛ እንደዝነን ብሎ የጮሆ ማን ነው ከለውጥ በኋላ? በዛ ልክ ለምንድን ነው የምትሳለቁ? በዛ ልክ በአንዳነትን እንደ ክብር የሚቆጥር ርካሽ ብለን ችጋራም ብዬ ሰውን እንዲነደውም እንዲያፍርም ሁሉ የገለጥኩበት ቃል ሁሉ አለ። ችጋራም በጮፈር በሸበጥጫማ ጫማ እየሄዱ የራስ መጎሳቆል አልበቃ ብሎ በጉስቁልና ሌሎችን ለማኖር የሚካሄደው በዛ ህይወት እንኳን በባርነት መኖር የሚያሳፍር መሆኑና እዛ ላይ የሆናችሁ የምትማገጡ ሰዎች ማፈሪያዎች ናችሁ እንጂ እኮ የምታስፈራሩ አይደላችሁም። ደግሞ እናንተ የምትጋልቡት ደግሞ የትኛውም ክልል ኢትዮጵያ ውስጥ ያለ ሰው ደግሞ በጣም ማፈሪያ ግን ኢትዮጵያን እያጠፋችሁ ኢትዮጵያ ውስጥ ሆናችሁ የምትገኙ ሰዎች እንጃ ምን እንደምትሆኑ አትኩኝ ደፈለት ይላሉ። በጣም የጀግንነት እና አትኩኝ አይነት አትኩኝ ባር ያለነት ተዋረጃቸው የሚሰጡት አይነት በሀገሩ ላይ ምን ተሞክሮ ሊያመጣ እንደሆነ እንኳ ሳያውቅ በዛ ልክ የሚሰማውን የማያውቅ የሚያደርገውን የማያውቅ ትርፍና ኪሳራውን የማያውቅ እንዲሁ ዝምሮ ከዛና ከዚህ ንፋስ የፕሮፓጋንዳ ንፋስ የፅንፈኞች የዘረኞች ንፋስ ያወዛውዘው የሚውል እኮ ብዙ ትውልድ የበዛበት ይሄ ይሄ የራሴንም ሕይወት ስለቀሙኝ የምጠላቸው ነው። እና በሀሳብ አይሞግዱም። በምና- ጣል አርገን በሀሳብ የምንወዳደርበት ጊዜ እኮ ቢመጣ ጥሩ ነበር። ሰው ሊስት ይችላል። የግል ጉዳይ አይደለም። በኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም። የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ሸል ማለት ያስፈልጋል ስለምናምን ነው እንጂ። የለም እኮ እንደዚህ አይነት ባህል አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍ ካሸነፍ መወያየት ያስፈልጋል። ሸኔዎቹ ጋስ የአማራው ሸኔ፣ የኦሮሚያውም ሸኔ፣ የአማራውም ሸለቆ ሸለቆ አባይ፣ የኦሮሚያውም ሸለቆ ሸለቆ አባይ ተወያይቶ የመጣው ተቀብለናል።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 the broad meaning of education is life is education education is life የሚለው ነው። ያው narrow meaning of education is ያው education is the behavioral change of somebody or someone የሚባል አንድ ሰው በተማረው ነገር የሆነ የባህሪ ለውጥ የሚያመጣበት የጠባቡ የትምህርት ትርጓሜ ሲሆን ትምህርት ህይወት ነው ህይወት ትምህርት ነው የሚለው ግን ሰፊው የትምህርት ትርጓሜ ነው ይባላል። ከእሱ አንጻር በእድሜ የተማራችሁት ያያችሁት ትልልቅ ሰዎች ዩቲዩብ አናላይስ ላይ የማየው ከ አምስት ዓመታት በላይ ያሉ ወንድሞቼ ከ ዘጠና ስምንት በመቶ በላይ እንደሚከታተሉኝ ነው የማየው። እና በዚህ ዘመን ሁሉ ይሄ ነገር አሁን እየሆነ ያለው ነገር ይሄ ነገር እውነት ነው ውሸት ነው ለማመን ተጠራጥረን ገብተን ይሄ ነገር ህልም እንዳይሆን አይተነው እንዳይጠፋ ብለን ልንጠብቀው የምንችል እና ቀሪ ነገሮችን ደግሞ ጨምሩ እያልን የምንሄድበት ነገር እንጂ በምርጫ ያልተ እንደዚህ እንደዚህ የሆነው ነገር በፓርቲ ጉዳይ ላይ ሀገርናት አጀንዳችን እንደ ሀገር እናውራ። ጎጠኝነት፣ መንደርተኝነትን በዚህ ልክ ለማፍረስ ተዳፍ የመጣን ነገር መጋፋት ዝም ማለትም አልገባው ብሎ ነው እንላለን። እሺ ግን ለስድብ ለማጣጣል የሚሄድ ከዛ በላይ እኔ ክፉ ሰው ያለው አይመስልም። ገና እንወያይ ሲባል ፎቶ ተነስተሃል ከነ መረራ ጉዲና ላ ከነ ብርሃኑ ነጋ ጋር ጀርመን ሀገር ስብሰባ ቆይቶ ሲመጣ ፎቶ ተነስታል ተብሎ ከቦሌ ላይ ወደ እስር ቤት ነበር። ፎቶ ተነስተሃል፣ ባንዲራ ይዝሃል የሆነ ብሉሸር የሆኑ በራሪ ጽሑፎች የሆኑ ነገሮች አሉ አንተ ጋር ተገኝተዋል፣ ድሹ ከጣራ ላይ ዞሯል፣ የኢሳትን ቴሌቪዥን ኦር የሆነ ነገር ሊያይ ነው ተብሎ ሰዎች ከየቤቱ እየተለቀሙ ይታሰሩ ነበር። ያ ነገር ባለበት ላይ ወል ፕሮፌሰር ብርሃኑ ተወዳድራለህ፣ ህዝብ የማሸነፍ አቅሙ ድረስን ባትሄድ አንተን የሚፈልግ የህብረተሰብ ቁጥር ግን እንዳለ ይታወቃል። በዛ ላይ ደግሞ በግል እናውቃለን። እንደ ፓርቲ ያለን አመለካከት ቢለያይም ለሀገራችን ግን የምታበረከተው አስተዋጽኦ ስላለ ገብተህ ትሰራለህ በለጠ ሞላና ብሎም ማለት በካቢኔ ደረጃ እንደዛ ማካተት ምን ማለት ነው። ያ በዋናነት የጥላትን ገብቶኛን እያማሰለ የሚጫወተውን የጥላትን የጥፋት እጅ ሙሉ በሙሉ የሚቆርጥ ነው። ዛሬ ደሳሌ ጫኔ የሚል ደስታው ይጥፋና እዛ ላይ የምትፈነጩ ሰዎች የተረገማችሁ እንደሆናችሁ በጣም የትም ቦታ ላይ ብትሆኑ፣ እንደናንተ የተረገመ እንደናንተ ተስፋ ይቆርጠ እንደናንተ አጥፍቶ ጠፊ ጥብቁ የተፈታ ቦምብ ሆናችሁ እራሳችሁ ፈንድታችሁ ሌሎችን ለማጥፋት የሚሰሩ መሆናችሁን ያዙት። ዛሬ ባይገባችሁ ስትፈነዱና ስትቃጠሉ ይገባችኋል። የሀሳብ መሞገት እኮ ቢሆን አምስት መቶ ምናምን ወንበር ያለውን ለኢትዮጵያ መፍትሄ ሊያመነጭ ሄደውን አንድ ባለጌ ወዲያና ወዲህ ሲወረጭ፣ ሁልጊዜ ለሀገር ምን የሚጠቅም ሀሳብ ተነሳ፣ የቱን ሀሳብ እንደግፍ፣ የቱን እናበርታታ፣ የቱን ጉድለት ደግሞ ጉድለት ብለን እንጥቀስ፣ እንዲስተካከል የሞግት ብለን እንዳናወራ አንድ ባለጌ ታስገቡና፣ ዛሬ ማድረግ ስለቻልን ብቻ የምናደርገው ነገር ቻልን ማለትም አይደለም። ብዙ ሰው አላውቀው ያለሱ ነው የሚያደርገውን ነገር አያውቅም። ትርፍ አይኖርም፣ ነገ ግን እዳ እንዲመጣብን አትፈልግ። ህጋዊነት ከተከተል፣ በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አለን። እኔ ልክ እንደባለፈው አሁንም አስመራ ፍላጎት አለን። ችግር የለብኝም። ምን ከሆነ ትርፍ ካለውም ትርፍ ከሌለው ጊዜ አባከል እኔ ባህል የመላለስበትን ጊዜ ዝም በከንቱ አስመራ ልመላለስ አንችልም። ጊዜ የለኝም። ስራ አለ። ጦርነት አንፈልግም የምንለውም በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የአስር ቢሊየን ብር ኤርፖርት እንገነባለን የአስር ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ቢሊዮን ብር ቤት እንገነባለን፣ ኮሪደር እንገነባለን። ይህ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችል። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት፣ የምንለፋለት የልማት ስራዎች አሉ። ከማንም ጋ የመዋጋት ፍላጎት የለንም። ለምን ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር፣ ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስማገዝ ያወራል? ማንም አይሞትልህም። ሞራል ይሰጥሃል እንጂ አይሞትልህም። መጨረሻ ምትሞቷ እንደሆነ ይህን ደግሞ ይዛችሁ መንግስት ጦርነት አንፈልግም ሲል ፈራ ትላለች። ልክ እንደናንተ ባለጌ ሆኖ የመቶ ሰላሳ ሚሊየን ሕዝብ መሪ የሆነው መንግስት ልክ ሰዎች እንደሚጋልቧቸው እንደነሱ መላላክን ተላብሰው እንደሚኖሩ በምንም አይነት እየበሉም ቢሆኑ ከታዘዙ የሚበሉትን ጥለው እንደሚሮጡ በነሱ ልክ ሰው ካልተናገረ ብለው ይላሉ። ይህን ሲልህ እነዶቅዶቄ ምናምን ይመጡና መንግስት አየው ፈራ ይላል። ከፈራ እያሰበ እኔ ማንም ቢሆን ወደኋላ እንዳይል ይፈልጋል። ምክንያቱም መጽዳት አለበት። በቃ በደንብ ወይም መኖር አለብን ወይም መጥፋት አለብን። እ እንዲሁ የተልፈሳፈሰው የኖር ነው ወይም ምናምን እያለ በተለይ ባንዳ በኃጢአት የበሰበሱ ሰው አይሏቸው፣ ሰይጣን ሰይጣን አይሏቸው፣ ሰው ሆነው ሁሉ ነገር ላይ የረከሰ ማንነትን የተላበሱ ሰዎች ወይ እነሱ መጥፋት አለባቸው ወይኛ መጥፋት አለብን እንጂ እንዲህ ቅጥ የለሽ ህይወት መቀጠል የለ አሁንም ብሎ ሲልህ አፈራ ቆጥላል ከፈራ ሞክረው። እኔ በዚህ ልክ ጠቅላይ ሚኒስትሩ እዚህ ላይ ሲደርሱ የመንግስት አቋም መንግስት እንደ መንግስት አብሮ ሳይወስን እና እንደ ሀገርም ደግሞ መሪ ናቸው የሀገርን ጉዳይ የህዝብን ጉዳይ የኑሮን ውድነት ቀንጭቦ ያ ደንቆሮ እንደሚያወራው የህዝብ አዛኝ ይመስሉ ልማት ሲመጣ ቤታቸው ፈረሰ ብሎ የህዝብ አዛኝ ይመስሉ ሰዎችን አፈናቅሎ ተፈናቀሉ የሚል የሁለት ቢሊዮን ዶላር አመታዊ ብዝበዛ በዛ ላይ በሆነ በሆነ ነገር ላይ ነገሮች በቀላሉ ስታክ ማድረግ የሚችሉ በት ጉሮሩን በዚህ ልክ አስሮ መሪነኝ የሚል መከላከያ ሰራዊትስ ሆነ ህዝብስ ነገር ማንኛውም ሰው በአየር ላይም ቢሆን አገራትን እያስፈቀደ የሚሄድበት ሁኔታን ለማስቆም አለመስራት እኮ ድክመት ነው። ሲታነቅ ይታነቃል። ጠላትም የሚጮኸው ለዛ ነው። እኛ በቀላሉ በአንድ በሆነ ነገር ላይ አንቀል ልንጫወትበት የሰራነውን የጥፋት መስመር ይሄ መንግስት ሊፈታ ነው። ዋናውን የማድረግ አቅም አባይ ላይ አሳይቷል። አሁን ይህኛው ከተፈታ ኢትዮጵያ በቃ ተንበርክከን እየሰገድን እሷ የምትለውን እያሟላን መቀጠል ካልሆነ በስተቀር ይሄ እየሰራ ነው። ጥፋት ሁሉ ተገልጦ ደግሞ መጠየቅም እንዳለ ሁሉ ልንዋረድ ነው ልንጠፋ ነው ነው ኢትዮጵያዊ የሆነው የተቀጠሩ የፖለቲካ ፓርቲዎች ወር ምናምን ሁሉ አንመካከልም የሽግግር መንግስት እያሉ የሚወራጩት ይህም ብቻ እንዲሉ ስለተቀጠሩ ነው። ከዚህ ባሻገር ስለማይፈለጉ ነው። መነጀስ፣ መረበሽ፣ ማጣጣል፣ ማርከስ ማበላሸት የሰይጣን ስራ ነው። እሱን ወርሰው ያሉ የፖለቲካ ፓርቲዎች አክትገው ጋዜጠኞች የሚባሉት ሁሉ ይኸው የምታዩዋቸው ጉሮሯቸው እየተዘጋ ነው። አይደለም ኢትዮጵያ ውስጥ አሉበት ሀገር ላይም ቢሆን የት እንደሚገቡ እና እናንተ ና ያለን እውነትን እስከያዝም ድረስ እድሜያችንም ይቀጥላል። አያዋጣም። ከበደ ያለ ተሰማሀለ የሚባል አያዋጣም። ከበደ ተሰማሀ አስር ጥቂት ያቀብልሃል እንጂ መጣ አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን እና አንፈልግም ልማት ነው የምንፈልገው ሰላም ነው የምንፈልገው ከማንም ጋር ግጭት ተመድረክ ፍላጎት የለንም ከገባን ግን ግልጽ ነው ውጤት አስተማማኝ አቅም ነው ያለን ማንም አያቆመንም ይሄ ግልጽ ሆኗል ማንም አያቆመንም ወደዛ እንዳንሄድ ሪስፖንስብሊ መስራት አስፈላጊ ይመስለኛል አንኛ በጭካኔ ነው የሚካሄደው። በጭካኔ ብዙ ይሄ ያለፉት የህዋት በሽታ የኤርትራ መገንጠል ይሄ የሆኑ ማፊያዎችን ሦስት መቶ ታንክ ሰጠን እያሉ ሱዳኖች፣ ግብጾች ብዙዎች ያቀረቡበትን ሲሰራ የነበረው ደባ ሁሉ በተለያየ ሶሻል ሚዲያ ላይ ወጥቷል፣ አይተናል። ያንን ሁሉ እያስታወስም የሰሜን እዝ የሰሜን እዝ ጥቃት አሁን በአማራ ክልል ላይ ፋኖን እኛ ነን ሸኔን እኛ ነን ሸኔ ፋኖ ህዋት ሻቢያ ጥምዶ መስርተን ኢትዮጵያ እናጠፋለን የሚለውን ሁሉና ቃል ከኤርትራ ተነስቶ በቃፍታ ሁመራ፣ በደለሎ፣ በመተማ፣ በነፍስ ገበያ፣ በትያ፣ በቋራ በ ቤንሻንጉል ጉሙዝ እስከ አባይ ግድብ ድረስ ድንበሩን ተንተርሶ የሻቢያ መንግስት በደንብ በመኪና እየጫነ መሳሪያ እንደሚያቀብላቸው እዛ ያሉ ሰዎች ይነግሩኛል። አውርቻለሁ እኔም በዚህ አላውቅ ብለህ ነው ወይ ያለውን ነው ዛሬ ጠቅላይ ሚኒስትሩ አጋጣሚ እናውቃለን ብለዋል። አላውቅ ብላችሁ አይደለም ያላችሁ አቅም አለ። አቅማችሁን ለመቼ ነው የሚለውን ምላሽ ሰጠውናል። ስለዚህ መልሱን በዛ መግፋት ነው የሚያቀብል እሱ ይታወቃል። ወይዘሮ ስህን ትምህርት ቤት ለኢትዮጵያ የበሽታ ምንጭ ሆኖ የሚያገለግሉ ሰዎችን ለማምረት ብቻ የተሰራም ነው ወይ ሲባል ነበር። አንድ ወገን በሌላኛው ወገን ቁጥጥር ስር ባለው ግዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል። የወደብ ክራይ ክፍያ ብቻ ሕዳሴን ይሰራል፣ ማዳበሪያ ፋብሪካ ይሰራል። በየአምስት ዓመቱ አንዳንድ ትላልቅ ትላልቅ ፕሮጀክቶች እየሰራ ለማደግ ሊያግዘን ይችላል። ገንዘባችን በእዳ ክፍያ በወደብ ክፍያ ምናምን ስለሚያልቅ እነዛ ለመከላከል ያግዛል። የኤርትራን ጊዜያዊ መንግስት የአሰብ ወደብ ለኢትዮጵያ ኢኮኖሚያዊ ደህንነትና እድገት ያለውን ከፍተኛ አስተዋጽኦ ይገልጸዋል። ይሄው የባህር በር ጉዳይ በኢትዮጵያና በኤርትራ ህዝቦች የግጭት ምንጭ ሊሆን ለማይችልም ያምናል። ስለሆነም የአሰብ ወደብ ለኢትዮጵያ ነፃ ወደብ ሆኖ እንዲያገለግል ወስኗል። በሁለት ቁጥር አምስት ላይ በተለይም አንድ ወገን በመናኛ ወገን ቁጥጥር ስር ባለው ብዛት አለመረጋጋትን የሚፈጥሩ ተግባሮች ከመፈጸም እንዲቆጠብ ተስማምቷል ከመፈጸም እንዲቆጠብ ተስማምቷል። ይስተካከላል። እነዚህ መስተካከሎች እንግሊኛ ጋር የሚጣጣሙ ማለት በማለት የተስተካከሉ ናቸው። በአብዛኛ ስድስተኛ ገጽ ሶስት ላይ ሁለቱም ወገኖች ጸጥታን፣ የኢኮኖሚ እንቅስቃሴዎችን፣ የሰዎችን፣ የሸቀጣ ሸቀጦችን እና ሸቀጦችን በሚለ ሸቀጣ ሸቀጦችን እና የአገልግሎቶችን እንቅስቃሴ የሚመለከቱ ድጋመመለከት ኮሚቴዎች ለመመስረት ተስማምተዋል። ሁለቱም ወገኖች ጸጥታን፣ ኢኮኖሚ እንቅስቃሴዎችን። ይሄ ረጅም ነው፣ አንድ ሰዓት አካባቢ ነው የሚሆነው። አንድ ሊንክ ሼር አድርጋችሁ ድል ከሀቅ የሚለው ላይ ለጥፌያለሁ። ሁለተኛ ቻናል ቢዬ ከፈትኩ ነው የነበረው ያው ሞር የተለያዩ ነገሮችን እንትን ለማለት ነበረ የካሜራና አንዳንድ ነገሮች አልኖር ሲሉ ጊዜ ተነው ነው እንጂ ኢንቨስቲጌት ለማድረግ ሁሉ ነበር። እኔ አሁን እንደዚህ እዚህ ጋር ብቻ የቄሳርን ለቄሳር የሚል የላይፍ ፕሮግራም ላይ ብቻ አልነበረም ያሰብኩት። በጣም ሰፋ ያለ በዚህ ሂድ፣ በዛ ግባ፣ በዚህ ውጣ፣ እንድናይነት ነገሮችን አምጣ የሚባሉ ነገሮች ሁሉ ይኖራሉ የሚል እና ብዙ ሰው ሲጀመር ጀምሮ ያው ብቻዬን ሆኜ እቀጥላለሁ ብዬ አይደለም አስብ የነበረው። እውነት የሚወደው ሰው በጣም ብዙ ይሆናል ስኮ እውነትን ወደፊት ለማምጣት አብረን የምንሰራባቸው ብዙ መድረኮች ይኖራሉ ብዬ ነበር ያሰብኩት። ግን እንደዛ አደለም ሰው የሚያወራው እና በተግባር አላገኘሁት። በኔ በእኔ አይነት ህሳቤ ምንም አይነት ነገር ስላላገኘው ማለት ነው። በዛ ስሜት ዘገየው እንጂ ድል ከሀቅ የሻለት የሚል ብዙ ቻናሎች ሆኖ አንዳንድ ትራብልም አድርገን ኢንቨስቲጌት አድርገን የሆኑ ቦታዎች በተለይ አድማጅ ተመልካችሁን ሁኔታዎች እየወሰን እንሄዳለን ብዬ ነው። እንደምታዩት እዚህ ያለው ደግሞ ያው ብዙ ሰው ያስፈልጋል። ይንወይ እውነት አይደለም ጉዳዩ እኔ የእውነት አለመሆኑን ማየት ትችላላችሁ። እውነት የሚወድ ሰው ቢኖር ስለሺ ለእውነት ከሰራ ሳምበሪ ለእውነት ከሰራ በዛም በዚህ እውነትን የሚያወራ የሚናገር ሰው ሁሉ ወደፊት እንዲመጣና ያንን ነገር እንዲያስተጋባ የማስተባበር የማያያዝ ምናምን ነገር ይሰራ ብዬ ነበር። ግን ሰው ስታዩት እውነትን የሚያወራ የሚመስለው ሁሉ እናንተ ሊያጠምዱሉ ነው። እኔ ሆኖ ያገኘሁት እኔ በአካል ያገኘኋቸው ሰዎች እንደዚያ አይነት ሆኖ ነው ያገኘኋቸው። እውነትን የሚያወሩ ቢመስሉም በዛ መልኩ የሚነግዱ እና ልክ እውነት ነው መስሏችሁ ስትገቡ እዚያው በነሱ የሆነ ነገር ላይ ለማስቀጠል የሆን በጣም በጣም ብዙ በጀት ብዙ ብዙ ነገር አለ። እዚያ ቦታ ላይ ባህር ኃይላችን ብዙ ችግር ብዙ መከራ ካፍሏል፣ እልህ አለ። ከአምስት መቶ ሺህ በላይ ሰራዊት ለሀገር ዋጋ በከፈለ አካሉን ባጣ ህይወቱን ባጣ የደርግ ሰራዊት ተብሎ በግፍ ተበትኗል። እኔ እንደዚህ አይነትን ቀን የምናወራው ነገር ከኖርን እንኖራለን ከጠፋን እንጠፋለን ስል ዝሞ ቀላል የሚመስሉ ለሀገር መስራት ነውር ተብሎ እውነት መናገር ነውር ተብሎ ኃጢአተኛ ተብሎ ያላረከሱን እኮ ነገር የለም። የረከሱ ሰዎች እኮ መጠው ያልፈጸሙት ቆሻሻ ነገር እኮ፣ ያንን የወረሰ ያንን የዋጠ በዛ የተበከለ ትውልድ እኮ ነው ዛሬ ዘለፋን፣ ጋጠወጥነትን፣ ስርዓት አልበኝነትን፣ ሌብነትን የሚያበረታታ ይባስ ብሎ ሌባ ለመሆን ዘራፊ ለመሆን ገዳይ ለመሆን ሳያፍር በድፍረት የሚወጣ ወጣት ስሙ ፕሮፌሰር ይባላል። ፕሮፌሰር የሚያስቀይ የተሰጠውን ማዕረግ እና እሱ እንኳን የማያገናኝ ትናንትና ሲኖዶስ ጥሪ ያቀረባል። ወደ ሸዋ የሚያይ እንዲህ አይደለም እኛ ብንሄድም ወደዚህ ነው እያሉ ሕፃናትን በዛ ልክ ከትበው በሽታ አውርሰው በጎጃም አካባቢ ላይ ሞር ዲቴል በቅርበት የማውቀው ሰንበት ትምህርት ቤት እያሉ ቤተክርስቲያን ውስጥ ምንም የማያውቁ ህጻናትን መሳሪያ አስታጥቀው ባረኩ የሚሉ እብዶች በቤተክርስቲያን ሲፈነጩት ያለ ያልሆነ ነገር አለ ወይ? ባይገባኝ ደስ ይለኝ ነበር፣ ባላውቅ በቃ እንደሰው እሆን ነበር። ተቃጥዩ ከመጀመሪያው ጀምሬ ይኸው ከዘጠና ስድስት ጀምሬ ያለው አንዱ ከብዙ ሰዎች ጋር እንዳልስማማ የሚያደርገኝ ነገር ይሄ ነው። እውነቱን በእውነት ኦር ነገሩን በነገር ከመሞገት ይልቅ አንቴን ትናንትና አንቴን ትናንትነት ብሎ የተሸከመውን ቆሻሻ በሌላ ነገር እየደረሰ ተሸክሞ ለመድ የሚሄዳል። ያንን ችግሩን እየተናገረ ችግር እየፈጠረ የሚሄድም አለ ነፃ ለመውጣታችን ዛሬ ላይ ያለንበት ችግር ላይ መኖራችን ሁላችንም በአቅማችን ተጠያቂዎች ነን። ስለዚህ የባህር ኃይል ሲቋቋም የባህር ኃይል ላይ የደረሰበትን ግፍ ሁሉ በመለወጥ ሰዎች ጋር ምናምን አለ ኢትዮጵያን በማሻገር በዓለም ላይ ያሉ ባለጌዎች ክፎች ጥራቶቻችን ተሰብስበው ያሴሩትንና ያደረጉትን አንዳንድ ኢትዮጵያዊ ጀግኖች ራሳቸውን እዛው ባሉበት ከመርከቡ ሳይወርድ ሁሉ በሽጉጥ እየመቱ የተሰራው ደባና ግፍ ስለገባቸው ራሳቸውን ያጠፉ ሰዎችን ደም መላሽ ደም የሚመልሰው የኢትዮጵያን እንባ የሚያብስ ተቋም ነው የተቋቋመው ከስድስት ዓመት በፊት። ያ ከተቋቋመ በኋላ አንድ ጊዜ ከተጀመሩ በኋላ ወደኋላ የሚመለስ ነገር ነው። እዛ ጋር ያሉ ጥላቶቻችን ደግሞ በይፋ ብልግናቸውን እየነገሩ ነው። ይሄ ደግሞ በጭካኔ ሄደን እልህ ይዞን ያን ነገር መከወን እንዳለብን ነው። እስካሁን ድረስ ዛሬም ቢሆን እስካሁን የዘገየ ነው። ዛሬም ቢሆን እያስቸገርን ያለው ምንድን ነው ካል እኛ ዜጎች እንደ ሰው ሰውነታችንን ባለማግኘታችን፣ እንደ ሰው ክብራችንን ጠብቀን ባለመቆማችን፣ እንደ ሀገር፣ የሀገር ባለቤትንን ብለን ባለማመናችን በሁሉም ነገር ላይ ተገፍተናል የሚል ባገኘነው ነገር የሆነ መሞጭለፍ ወር መጉዳት ወር መዳማት ወር መገዳደል እንደ አይነት የመጠፋፋትን አይነት ትርት ወርሰን በዛ ስሜት ቆመን እንደ ሀገር ቆሞ ሀገርን ከመስራትና ችግሮችን ፈትቶ የራስን አቅም በችግር ፈችነት ከማሳየት ይልቅ እየተባላን ስለሆነ እንጂ አጋጣሚ ይፈጠር ነጋዴው የሆነ ነገር ለመጨመር ነው። የጸጥታ ኃይል የሚባለው ይሄ ፖሊስ ወር ምናምን የሚባለው እዚህ ከተማ ምናምን ይሄ ንግድና ትራንስፖርት ገቢዎች ላይ ምናምን ያለው በሙሉ ሌባር በሰበባ ሰበቡ ህዝብን ለመበዝበዝ እንዲህ አይነት ህግ ወጣ ከተባለ፣ ያችን ቦሎ በሚታደስበት ሰሞን የትራፊክ ፖሊሶች ተሰብስበው ነው የሚያድኑት። አደን በሉት፣ ህጉ እንዲከበር እንዳይመስላቸው ለማግኘት ነው። በዓላት ሲመጣ የህዝብ በዓላት ሲመጣ ትልልቅ በዓላት ሲመጡ ኬስ ለመዝረፍ የሚሰለፈው እንደዚህ አይነት እሳቤ የሆነው እንጂ መንግስትን እየሞገትን እኛም እኛም ግዴታ እንወጣለን አንተም ግዴታ እንትወጣ ብንለው እኮ እስካሁን አንቆይም ነበር። አንድ ማዕቀብ ቢጣል ሌሎች ጠላቶቻችን ሊጠቀሙበት የሚችሉትን የጥፋት ነገር እንጠቀማለን ቢሉ ህዝብ እርስ በርሱ ተባልቶ በጭካኔ ስለሚሄድ እንጂ እኛ አብረን ብንቆም እዚህ ማንደርስ ነበር። እኛ አብረን ብንቆም እኛ ያስጠጋናቸው ሰዎች እኛን ሊያባሉን መሳሪያ እያስታጠቁ አያገዳድሉንም ነበር። እኛ አብረን ብንቆም የሀገራችን ባለቤት ብንሆን አድጌ አማራ እያሉ እነዛ እነዛ በቃ ምን ሆነው መጥተው ምን ሆነው እንደሆኑ እንደነዚያ አይነት ቆሻሾች መጥተው በቤታችን የሚበሻቀጡበት ዘመን ያበቃ ነበር። ዛሬም አብረን ነው። ባለቤትን ነው፣ የኢትዮጵያ ባለቤትን ነው። የእነሱ ድርጊት ንቀት ነው፣ እልህ ነው። ይሄ መጣው አብረን ስላልቆምን ነው። ይሄ የመጣው እኛ ራሳችንን አክብረን ሰዎችን በስራቸው ስላልመዘን ነው ይሄ የመጣው። እነሱ የተፉትን ቆሻሻ በሽታ ወርሰን ከነሱ በላይ ለመጠፋፋት ስለምንሯሯጥ ነው። ስለዚህ ከቆጨን ያንን ቆሻሻ አጥፍተን ይሄ እልህ ሲዞን ኢትዮጵያን እንስራ። ከዚህ በፊት የደረሰብንን በደል እዚህ ጋ ገጥተን መፍትሄ ሰጥተን እንዳይደገም አድርገን መሄድ ያ ነው ጀግንነት፣ እንጂ በወቃሽነት ብንኖር የእኛ ታሪክ ምን ተብሎ ሊተረግም ሲባሉ ኖሩ ሲገዳደሉ ኖሩ፣ በብሔር በምን ብለው ኖሩ። እናት አባቶቻቸው የሰጧቸውን ሀገራት አስጠብቀው ከመሄድ ይልቅ አገር የሰሩላቸው እናት አባቶች እያነሱ እየጠቀሱ ማንም መጥቶ የሚጫወትባቸው ሆኑ። ሀገራቸው ላይ የአትችልም መንፈስን አውርሰው ሁሉን ነገር አረክሰው ምን ተብሎ ይታርከኛታል? ምን ይባል? ምንድን ነው የምናስተላልፈው? ሶ የራሳችን ታሪክ በመልካም እንስራ የሚል ነው። ጀስት ከዚህ በላይ መሄድ አያስፈልገኝም። ሞር አንድ ሰዓት ስዮ ሞላ ስለሆነ ነው። ሌላ ብጨምርበት ምትል አይልም። ዋናው የሰማ ነው። እንግዲህ በልቦ ነው ያሳድ ነው። ኢትዮጵያ በድል ትቀጥላል። እኔ ተወደደ ተጠላም፣ ቀኑ እየረዘመ ነው እንጂ እንደምታሸንፍ አውቃለሁ። ከዛ የሚቀየር ነገር የለም። ጥራቶቿን ሁሉ ትቀብራለች። ባንዳዎቿን ሁሉ ትቀብራለች። ቆሻሻን ታጸዳለች። ጀግኖቿን ታጀግናለች። ብዙ ጀግኖችንም ትፈጥራለች። የዲያስፖራ ቢሮ ትግራ አብራችሁ አብራችሁኝ ያላችሁ ከወንድሞቼ እጅ ነው የማመሰግነው። አብራችሁኝ ስላላችሁ ኢትዮጵያ ድም ይቀጥራል። ቴንኪው እያላችሁበት የፈጣሪ ጥበቃው በረከቱ ይብዛላችሁ። የኢትዮጵያ ድል ይቀጥራል። ኢትዮጵያ ታብስዳ በእግዚአብሔር መልካም ጊዜ